አሳየኝ አላሳየም፣ የችግሩ ባለቤት ወይም የነገሩ ባለቤት ይወጣለች። ዋይ እንዴት ነው ይሄ ነገር? ወዴት እየሄዳችሁ ነው? ቡራ ወንድማችን እንኳን ዳና መጣ። ሄሚዬ የኔ ቆንጆ እንኳን ዳና መጣ። ሸንቺም ፍጽም እንደዛ እንኳን ዳና መጣችሁ። የኛ ጣምበላሎች፣ የኛ የኛ እንቆች፣ እናንተ ነገር አያልቅባችሁ አይደል? ታው ግን ታው፣ ታው፣ ታው፣ ይረፉ፣ ይረፉ። እሺ እና ያው ቡራውን ዳ ዛሬ ማጥቷል ትላላችሁ? ወንዶች ያው ናፍቆት አንገብቅቦ ወደ ዘባ ገብቷል ዛሬ። ደሙ ማለት ነው የለበሱት ቲሸርት ማች ነው ነጭ በነጭ ነው የለበሱት። ትላላችሁ? ከዛ ሌላ ደሙ ምንድነው? ኤሚም ያው ያለው ነገር ምንድነው? አድርጋል፣ አላደረክም? ከኔ በፊት ነው ከኔ ጋር ሆኔ ነው እንደዚህ ነገር ያደረከው ሴት ጋር ሆናል ምናምን እሱን ደግሞ አሁን ላይ ለማውራት አልፈለገም። የጀመረው ስራም ሳልጨርስ ነው የመሳልጨርስ ነው መጣው ማለት ወታጀራ ተማልሶ ወደድ ነው መሰለን ወንድማችን። እና ያረከው ነገር ምንድን ነው ማለት ከኔ በፊት ነው ከኔ ጋር ነው ምናምን ብላ ጠየቀች። እሱን ደግሞ ያለው ነገር አሳየኝ ያላውቁ ምናምን ይላል። እኔ አሁን እዚህ ጋር መናገር የሚፈልገው ነገር ይሄ ስራ ነው ውዶች፣ የምርኮ ነው ይሄ ስራ ነው። ኦኬ የኔ እንጨት ላይ ጫፍ ሲኖር በጣም ደስ ይላል፣ ገባችሁ የኔ እንጨት ወይ የኔ ዛፍ ላይ ጫፍ ከሌለ ማለት ከሁለቱም ጎን ጫፍ ካለ ችግር የለም። ንፋስ ቢመጣም አይ ማለት አይወድቅም። እና ይሄ ነገር ጫፍ የሌለ ነገር ነው። እግዚአብሔር እኔ ሳስበው እንደዛ ነው መሰለኝ እንጂ ብቻ ይሄ የኔ የውሸተኛ ሴቶች ምናምን ነው። ይሄ ነገር ይሄ ምን ዲኮስ ሊሆን ምናምን አላወኩም። ብቻ እኔ እዚህ ጋር መናገር የምፈልገው ምንድን ነው ሄሚየ ማለት ነው። እግዚአብሔርን እኔ ሰውን ሰውን ይማኝ ያልልሽም እግዚአብሔርን ሰውን ይማኝ ሰው ያለሽን ነገር አዎ እሺ ብለሽ ተቀበያ ያልልሽም። ምክንያቱም አሁን ላይ ብዙ ነገር ውሸት አለ እና ብሩክም ያው ድሮ ከንቺ በፊት ተናይ ማለት የነበረ ብሩክን እና አሁን ላይ ያለው ብሩክን ላይተሽ ታያለሽ ብዬ አስባለሁ እና አሁን ላይ ብሩክ ያው ከንቺ ጋር ያው ትንሽ ወፈር ብለዋል። ያው እኔ እያልኩ አለት በፊት እንደዘነሰ ሰው አይደለም እያልኩ አይደለሁም። ወዶች እንድትረዱ ወይ እንድታቆም የሚፈልገው ነገርና የድሮ ማንነትና አሁን ላይ ያለው ማንነት ልዩነት አለ ከባጭ አይደል? እና ሄሚም እንደዛው የድሮ ማነትና የአሁኑ ማነት ልዩነት አለ። ስለዚህ ሰው ልጅ እንደሚቀየር የሁሉም ነገር ስጋ ማነቱ የሚቀየራል አይደል? ድሮ የነበረው ነገር የሚሆን አሁን ላይ የነበረው ነገር የሚሆን ለይቶ እንዳውቅ ያለው ነገር ምን እንደሆነ ሴትም ከሆነች ወይም ቢዶም ከሆነ አሳይ ማለት ነው ለቡሩክ ማለት ነውና፣ ሲታሳይ ግልጽ ሲታደርገው ነው የሚያምነው። እሱ ግን ደግሞ እኔ ያደረኩ ተላደረኩ ምን ይላል አላስተውስኩ ምን አለ ደግሞ እንደዛ ይባል ማለት ነው። ያደረገው የተደረገው ነገር ካለ ተረጋግታቸው ነው ብለ ሄሚ ማለት ነው። እኔ አሁን ላንቺ እኔ ቆንጂ ማለት ነው ምነግሬሽ ነገር ነው ያለው ነገር ያው፣ ንገሪ ንገሪ ተብለን ብለን ናባራሽ አይደል ነገርሽኝ እኛ አወቀ እንጂ ማንም ሰው አልጠቀመሽም፣ ሰደባሽ እንጂ ውሸት ነው የተባልሽ እንጂ እና ውሸትም ምን እውነት ይሁን የድሮም ይሁን የአሁኑም ይሁን አንቺ ብለሻል። የአሁንም ይሁን የድሮም ይሁን እኔ ግን ያየሁት ለከለ ልብ ሰብሯል ብለሻል። እና ያለው ነገር ነው። ምንድነው የምታደርገው? አዎ ሴትም ከሆነች እሺ ትመጣ እንደ ቅጣታ ምን አባቷ ነሽ? ሰምንታሽ ቀብጦ የታባሽ የመጣች ነው

ንገሪ ሲልሽ ነግረሻል ማለት። አሳዩ ሴትም ከሆነሽ ትምጣ። አፈርዳቼ ያበርዳቼ እንትን ውስጥ ማለት ጉርጋዱ ውስጥ ትምጣና እሷ ትምጣ ማነች እንደሆነ እና ገለልና ሰላም፣ ሰላም ውድና የተከበራችሁ ውድ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ዋላችሁ? እኛ ጫራቆሽ መጥቷል ትላላችሁ። ያው ዛሬ ፋብላችሁ አለና፣ ያው ትንሽ የናፍቆት ውስጥ ናችሁ ያላችሁ። ወይ ኔ እናንተ ነገር ይላል። ሃ ሃ ላላ ባቴ። ወይ ኔ፣ ወይ ኔ። ለማንኛውም ማለት ነው እናንተ ጭቅጭቃችሁን ተው፣ እኔ እየደበረኝ ነው። እግዚአብሔር ኪ ምን ይሄ እንዴ ያለው ነገር ምን እንደሆነ ሄሚዬ እኔ ላንቺ ነው ይሄ ነገር ምነግረው፣ ያለ ነገር ምን እንደሆነ ንገሬ። ወንዶች እዚህ ጋር ምንድነው የተፈጠረ ያለው ነገር ሄሚ? ያረከው ማለት ያረከው ነገር ምንድነው? ከኔ ጋር ሆነ ነው ከኔ ተለይቶ ነው የምትለው? እና እሱ ደግሞ ምንም አላቅም ምንም ነገር ላስታውስ አልችልም አላስታውስም ስትል ብዙ ነገር ያረከው ነው የሚመስለው። ስለዚህ የድሮም ነገር ይሁን የድሮ ነገር አሁን እኮ ሄሚን ካል ላይታ ታቃለሽ ብዬ አስባለሁ። ምናልባት አንድ ሰው የሚወደው ሰው ሰው ወይ የሚያፈቅረው ልጅ ድሮ ከኔ በፊት የነበረው ህይወት እኔ ሳላቅ እኔ አልነገረኝም እኔ እንደዚህ ነገር ካንቺ በፊት አሳልፍ የነበረ ብሎ ካልነገረኝ እና የምርም እደነግጣለሁ አለ፣ አልተነገረኝማ ግን፣ ማንነቱን ለይች ያውቃሉ። ይምርኮ ነው ማንነቱን ለይች ያውቃሉ። የነበረው ሌላ ሴት ጋር የነበረው ጊዜ ለይቴ ለይታችሁ እና ተለይቶ ወይ እና መናገር ያለው ነገር ማለት በሰው ግፊት የሰውን ወሬ ሰምታችሁ ማላየት በባ ነገር ባታውሩ ነው ደስ ይለኛል። እግዚአብሔር እናንተ እንዲ ላይ ሲትሉ፣ አሁን ብዙ ሰዎች ቪዲዮ እየሰሩ ይገኛሉ። ምን አገባ ማንም ሰው፣ እናንተ እርስ በራሳችሁ ነው ያሉ ነገር የምትፈቱ። እኔ ደግሞ እናንተ የሆነ ነገር ሲትፈጥሩ፣ አያገባሽም፣ አያገባኝም፣ አማለት አያገባክም፣ ለየኔ ህይወት ላይ አያገባህም፣ አያገባሽም አትበሉ። እንደምን ደሞ እንዴ እርስ በራሳችሁ ደሞ ቲዋ ዳዳላችሁ ቲጣላላችሁ፣ ከዛ በኋላ በቃ ዮኔ ሚያዘው ጫፍ የሌለ እንጨት ነው የምትሆኑት። አንቴም አያገባሽም አንቺም አያገባህም። ሁ አርዮ ምን ይሸነ ደግሞ እግዚአብሔር እንደ እንደ ያለው ነገር ተረጋግታችሁ ለፈታት ሞክሩ እንጂ አያገባህም እንዴት ነው እንቴ ነው የሚከብደው አትበሉ። ነገ ህይወት ባሪያም ሊሆን ይችላል። ይሄ ስራ እንትን አክቶችም ሊሆን የሚችል ነገር ግን እንጂ እናንተ ላይ ነው ስራ፣ ይሄ ፕራንክ ምን ባድ ነገሮች አያምርባችሁም ነው። እግዚአብሔር እናንተ ላይ የሚያብረውና ፍቅርና ፍቅር ብቻ ነው። ከላስ ዴ ሙሽክለ ወላ ስለዚህ እኛና ካታ አቃጥሉን እስቲ ወደ ራሳችሁ ተመለሱ። ከላስ ወላ ሙሽክላ ሆ ስራ አሪፍ ልስራበት። እና ማለት ነው በየቦታው ሁሉ እኝክ የምትሉ ሰዎች ተረጋጉ፣ ሴቶች ማለት ነው ተረጋጉ ነው የሚለው። ቡራ ሁን ላይ አይታችሁታል። እኔ ከሷ ጋር ደስተኛ ሁኜ ማለማሳለፍ ነው የሚፈልገው ደስተኛ ሁኜ መኖር ነው የሚፈልገው እያለ ነው። አስር ጊዜ እዚ ገደሙ የምታሻብጥ አንቺ ለብሩክ ምንድነሽ እያላችሁ ነው አፈርታችሁ። አንቺ ማነች ሲጀመር ማለት ነው እና እና ብሩክና መቼም አይለያዩም ውዶቼ፣ እና አይለያዩም ነው ምላችሁ ላይ ያለው ነገር ምን እንደሆነ ግልጽ አድርገሽ ነገር ነው ሴቲን ከሆነ እሺ፣ ትመጣ። የት አባት እንደምትመጣ ምን አያታለን። ማነች እንደሆነ ለይተንም እንወቅ። ሴት ከሆነች ቢዶን ከሆነ አሳይ፣ በቃ እንዲያምን ከፈለሽ ማለት ነው አንቺ ብቻ የምትፈልጊው እንዲያምን ብቻ ነው አይደል? አሳይው ምን እንደሆነ ሄሚ፣ የእግዚአብሔርን አሳይው። አሳዩና ተገላገዩ ማለት ነው። አሁንም ደግሞ አሳዩ ምን እንደሆነ፣ እንዲያ የሚያረጋው ነገር ማለት ሰው ልጅ እኔ አሁን በይ ሆቴል ያረኩት ነገር አልረሳም። ገባችሁ በተለይ ትላንትና ወይ ልጅነት ላይ የነበረው ነገሮችም አረሰን ብዬ በባህል ደግሞ ቪዲዮ ላይ አውርጅ ነበረ እና እንጃ ረስቶት ይሁን ምን ይሁን አናውቅም። ስለዚህ ያለ ነገር ምን እንደሆነ ያሳይ፣ ከዛ በቃ ታግ ላይ ያገኙ ማለት ነው። አመነ አላመነ ማመን አለማመን የራሱ ፋንታ ነው። አንቺ ያሉ ነገር ምን እንደሆነ ያሳየው ነገር ወይ ሴትም ከሆነ ትመጣ ማለች እንደሆነ እናያታለን። ምን እንዲያደረጋት ምን እንደሆነ ከሷ ጋር ያለው ነገር፣ ሴት ነው ያልሽም ያለሽው ትላንትና ሴት ነው አመጣለሁ ብለሽ ነበር። ከዛ ትመጣ ትምጣ እስቲ የት እንደምትወጣና ያታለን። አፋርዳቸው ትብላ እና ማለት ነው ውዶቼ፣ እንደዛ ነው የምላችሁ። አረቃ ፋሚሊዎች እኔ ማለት ነው በጭቅጭቅም ብትመጡ ደስ ይለኛል። እኔ እናንተ እንዳትቀሩ ብቻ የምርኩኑ መቀራት ነው በጣም የሚያስጠነቅቀኝ። እና እንደዛ ነው የምላችሁ ማላችሁ ላይ እግዚአብሔር አምላክ ግባ ከክፉ ነገር ሁሉ ፈጣሪ አምላክ ጠብቃችሁ ወዳጅ መሳይ አስመሳይ፣ ከክፉ ነገር እና እናንተን የመሰለ ጀርባችሁ ላይ ጉርጋት ከሚቆፍር ሰው ፈጣሪ ጠብቃችሁ። ውዶች እናንተ እንደዛው ባላችሁበት ቦታ ፈጣሪ ጠብቃችሁ። ወታችሁ ከመቅራት ፈጣሪ ጠብቃችሁ እና ማለት ነውና እኛም ሀገራችን ሄደን በሰላም እና በሰላም በደስታ ጊዜያቶችን እንደምናሳልፍ አልጠራጠርም፣ እና ሁን የተጣሉትን ሰዎች እንዲታረቁ በሃይማኖታቸው ጸልዩ። ቡራና ሄሚ አንድ እንደሆኑ ይብሩኩ ነው ለኛውኮ የኔ ዲፕሬሽን ውስጥ ሲንገባ የነሱ ቪዲዮ ሳያቸው እኔ ደስ ነው ምላኝ። እኔ ዛሬ ቀን ውስጥ ላይ ኤ ባላፈው ማሽ ለብሶ የሰሩትን ቪዲዮ ያዩ ነው ዋልኩት። እኔ እግዚአብሔር፣ እኔ ምን ትላላችሁ እናንተ? ሀ ሳቀ ባላፈው። ቡሩክ ደግሞ አልጋ ላይ ተኝቶ ያረጋው ምንድነው? ይሄ ቤቱ ላይ ጣርቶ ይሄ ምን ማለት ነውና፣ ያ ቪዲዮ ያዩ እንደዛ ነው ዋልኩት። እና እኔ የነሱ ፍቅር ነው ሚናፍቀኝ። ስለዚህ ይሄ መለየት ነው ሚባል ነገር ጀርባችሁ ላይ ያስቀምጡና ወደ ራሳችሁ ተመለሱ። ሶ እና ውዶች የሆነ ድምጽ ምናምን እየገባ ነው ያለበት ቦታ ላይ ንሽ ልጆች ምናምን ስለነበረ ነው ያው አራቤት ነው ያለ ነው አይደል፣ ቤታችን አይደለም መቼስ ለማናኛውም። እና እንደዛ ነው ብላችሁ ወዳችኋለሁ። በጣም በጣም በጣም ወዳችኋለሁ። በጣም አከብራችኋለሁ። ነበረን ቆይታ ይሄን ይመስላል። ቪዲዮን ላይክ አርጉ። ብሮግ እና ሄሚ የሙ ያሉ ነገር ፍቱ። ፍጹምም ደሞ ለብሩክ ሰዓት ምን ማለት ነግሬ ማመጣት ነበረብኝ መናገር ነበረብኝ እና

ለማፈታትና ለማስተካከል ሞክሩስ ማላችሁ። ለሰውን እንዳታስቀቡ። ሰውን ደሞ ብዙ ማቴም ነው። ሰው ሚታመን ጊዜ አይደለም። ያሉ ነው፣ አስመሳይ ነው፣ ውሸታም ነው። አትሮጡ እና በጣም በጣም